አሁን ማሳያቸው ዌብሳይት በውስጡ ከሀያ በላይ ፊቸሮችን የያዘ ነው። ከዛ ውስጥ በእርግጠኝነት የሚጠቅማችሁን ሶስት አታቱ በውስጡ አምሃሪክ ኦሲአር ዴት ኮንቨርተር እና የመሳሰሉትን ብዙ የያዘ ነው። ወደ ዌብሳይቱ ሄደን እንመልከት። ብራውዘራችንን ከፍተን ሜታ አፕስ ዶት ኮም ብለን እንጻፍ። ልክ እንደከፈተ ቀጥታ ያሉትን ፈንክሽናሊቲዎች ያሳየናል። ወደ ታች ስክሮል ታደረጉ የተለያዩ ሰርቪሶችን ታያላችሁ። ይሄ ሁሉ እንዳለ በሜታ አፕስ ውስጥ ያለ ነው። ለምሳሌ ይሄ የመጀመሪያው ቁጥርን ወደ አማርኛ ጽሑፍ ለመቀየር፣ ይሄኛው ደግሞ ቁጥርን ወደ ግዕዝ ቁጥር ለመቀየር። የተለያየ አማርኛ ቃላቶችን በፊደላቸው መሰረት ሶርት ለማድረግ ነው፣ ከሀ እስከ ፖ ባለው ኦርደር። ከስተም ላይሰንስ ጀነሬት ለማድረግ። አማርኛ ኪቦርድ ከፈለግን አንዳንዴ ወይ አዲስ ኮምፒውተር ሆኖ ወይም የስራ ኮምፒውተር ላይ አማሪ ኪቦርድ ያልተጫነበት ከሆነ ግን በአጭሩ የሆነ ቃል መጻፍ ፈልገን ከሆነ ቀጥታ እዚህ ዌብሳይት ውስጥ ገብተን አማርኛ መጻፍ እንችላለን። ባለው የእንግሊዝኛ ኪቦርድ ኤክስፓንድ አማሪ ኪቦርድ ካላችሁት ሙሉ የአማርኛ ኪቦርድ ዝርዝሩ አለው። ይሄኛው ደግሞ ጽሑፍ ጽፋችሁ ወደ ፎቶ መቀየር ከፈለጋችሁ፣ የኢትዮጵያ ታክስ እንዴት ካልኩሌት እንደሚደረግ ይሄኛው ደግሞ አማርኛ ስፔሊንግ ቼክ ማድረጊያ ነው። የተጻፈው አረፍተ ነገር የቃላት ግድፈት ካለው እዚህ ላይ ያስገብተን አውቶማቲካሊ ያይልናል። በተለይ ይሄ በቮይስ ታይፒንግ ጊዜ ያሳያችው የቃላት ግድፈቶችን እዚህ ምተን ብናስገባው ስህተቱ እንዳለ ነጥሎ ያሳየናል። የቃላት ግድፈቶች ካሉበት ጽፈ ነው ቼክ ስፔሊንግ ስንለው ስህተቱ እንዳለ ያሳየናል። ይሄ ደግሞ ራንደም አማርኛ ቃላቶችን ጀነሬት ለማድረግ አማሪክ ስፒች ሪኮግኒሽን፣ በአማርኛ ስናወራ ወደ ጽሁፍ የሚቀይርልን ነው ረጅም ለሰው ሼር ማድረግ የፈለግነው የዌብሳይት ሊንክ ካለ እዚህ ላይ የምተን ፔስት በማለት ጀነሬት ስንለው አጭር በአማርኛ ፊደል የተዘጋጀ ሊንክ ይሰጠናል። እሱን ለሰው ሼር አድርገን ብንሰጥ ያን ሊንክ ሲከፍቱ ኦሪጂናሉ ያሳጠርነውን ሊንክ ይከፍትላቸዋል። እንደምታዩት ብዙ ነው። ይሄኛው ደግሞ ሌላ ቪዲዮ ላይም ማሳይቻቸዋለው ከፎቶ ላይ አማርኛ ጽሁፍን ኮፒ ለማድረግ የምንጠቀምበት ነው። ኮንቨርት ለማድረግ የኢትዮጵያን ካላንደር ወደ ውጮቹ ወይም የውጮቹን ወደ ኢትዮጵያ። አስኪ አርት አማርኛ ጽሁፍን ወደ ድምፅ ነው የሚቀይርልን። እዚህ ጋር የፈለግነውን አማርኛ ጽሁፍ ጽፈን ጀነሬት ቮይስ ስንለው ያን ጽሁፍ ወደ ድምፅ ይቀይርልናል። የህፃናት ስም ጀነሬት ማረጊያ፣ ፓስወርድ ረዥም የአማርኛ ቃል ያለው ጀነሬት ለማድረግ ኢትዮጵያ ፎን ነምበር ቫሊዴተር፣ የስልክ ቁጥር ትክክለኛ መሆኑን የምናውቅበት ነው ግን እስቲል ይህን ሰርቪስ አልጀመሩትም፣ ግን ወደፊት የሚጀምሩት ሰርቪስ ነው ብዬ አስባለሁ። ትናንሽ የአማርኛ ጌሞችም አላቸው፣ ለመዝናናት ለመጫወት መጠቀም ትችላላችሁ እዛውም ቋንቋውን እያስተማራችሁ። እንዳያችሁት ዌብሳይቱ በጣም ብዙ ፊቸሮች አሉት። ራሳችሁ በስልካችሁ ወይም በኮምፒውተር ቪዚት አድርጋችሁ የምትፈልጉትን ተጠቀሙ። እንደወደዳችሁ ተስፋ አረጋለሁ። ቪዲዮውን ላይክ አርጉ። ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ።